በህይወታችሁ ውስጥ ምንም ተአምር ቢፈጠር እነዚህን አምስት ነገሮች በፍጹም ለማንም ማጋራት የለባችሁም። በአንድ ወቅት አልበርት አንስታይን እንደተናገረው ሁሉም ሰው የራሱ ችግር አለው። ነገር ግን የእናንተ ችግር ከነሱ የሚብስ ከሆነ ሌሎች የራሳቸውን ትተው በእናንተ ችግር ላይ መሳለቅ ይጀምራሉ። ከሰዎች ጋር ማጋራት የሚገባችሁ ጉዳዮች አሉ፣ እንዲሁም ምንም ያህል ቅርብ ቢሆንም በምንም ተአምር ማጋራት የሌለባችሁ ነገሮች አሉ። አልበርት አንስታይን እነዚያን ነገሮች በአምስት ብቻ ጠቅልላ አድርጎ አስቀምጣቸዋል። ምክንያቱም እነዚህን አምስት ነገሮች በድብቅ መጠበቅ ከቻላችሁ ሌሎች ነገሮች ቦታቸው ላይ ይሆናሉ። ስለዚህም አልበርት አንስታይን እንዳለው ከሰዎች ጋር ፈጽሞ ማጋራት የሌለባችሁን አምስት ነገሮችን እንመልከት። አንደኛ የቤተሰባችሁን ችግር ለማንም አታውሩ። በእርግጥ ችግር የሌለበት ቤተሰብ የለም። አንዳንድ ቤተሰብ ትላልቅ ችግሮች ሊኖርባቸው ይችላል። አንዳንዶቹ ደግሞ ቀለል ያሉ ችግሮች አላቸው። ነገር ግን ችግሩን ለአንድ ሰው መንገር እነዚህን ችግሮች በጭራሽ አይፈታቸውም። ከሌሎች ጋር ማውራታችሁ ችግሩን ያባብሰዋል እንጂ። የቤተሰብ ችግሮች ተብለው ከተጠሩ እንዲሁም በቤተሰብና በአባላቱ ውስጥ መቆየት አለባቸው። ሦስተኛ አካል በውስጡ መሳተፍ የለበትም። እያንዳንዱ ቤተሰብ የራሱ የሆነች የተለየ ችግር አለው። ነገር ግን የእናንተ በጣም ትልቅ ከሆነ ሌሎች የራሳቸውን ትተው በእናንተ ጉዳይ ላይ አስተያየት መስጠት ይጀምራሉ። ሁለተኛ ገቢያችሁ ምን ያህል እንደሆነ ለማንም አታውሩ። ገቢያችሁ በእርግጠኝነት ሌሎች ሊያውቁት የማይገባ ነገር ነው። ስለ ገቢያችሁ እና ስለ ግል የፋይናንሳችሁ ለሰዎች ሁሉ ማካፈል ከጀመራችሁ በቅርቡ አላስፈላጊ ጥላቻዎችን መሰባችሁ አይቀርም። ገቢያችሁ እና የግል ፋይናንሳችሁ በእናንተና በራሳችሁ መካከል መሆን አለበት። ስለ ገንዘብ አጠቃቀም ምክር ከፈለጋችሁ ጥያቄዎቻችሁ የሚመለከተው አካል መቅረብ አለባቸው እንጂ ለጓደኞቻችሁ አይደለም። ሶስተኛ ህልማችሁ ለማንም አትናገሩ። ቀድማችሁ ግባዎቻችሁና ህልሞቻችሁን በህይወታችሁ ውስጥ ደብቃችሁ ካስቀምጣችሁ እንደሱ በውስጣችሁ ማቆየት በጣም ጥሩ ነው። ምክንያቱም እነሱን መጋራት አመለካከታችሁን እና ዓላማችሁን ሊነካ ይችላል። እንዲሁም በወጥመድ ትጠመዱ ትችላላችሁ። ሁልጊዜም ሌሎች ተመሳሳይ ምክር ወይም አስተያየት ማግኘት እንደማትችሉ አስታውሱ። ምክንያቱም ሁሉም ሰው የተለያየ አመለካከት ነው ያለው። ስለ አመለካከት ስናወራ ህልማችሁ ለብዙ ሰዎች እንደ ቀልድ ወይም ዋጋ እንደሌለው ሊታይ ይችላል። እናንተ ብርሃን እያያችሁ፣ እነሱ ደግሞ ጨለማን ሊያዩ ይችላሉ። አመለካከታችን ይለያያል። ሁሉም ሰው ከእናንተ ጋር መስማማት የለበትም። ነገር ግን ያ ችግር አይደለም። በውስጣችሁ ጠብቁት እና እስኪሳካ ድረስ ተስፋ ሳትቆጥሩ ስሩበት። አራተኛ ችግራችሁን ለማንም አታውሩ። ችግሮቻችንን ማካፈል ቀለል እንዲለንና ሸክማችንን እንዲቀንስ ያደርግልናል። ነገር ግን ችግሩን ከመፍታት ይልቅ ለሰዎች መናገር ችግሩን እንዲጨምር ሊያደርገው ይችላል። እንዲያውኑ ሰባ ፐርሰንት የሚሆኑ ሰዎች ስለ ሰዎች ችግር በመስማታቸው በጣም ደስተኞች እንደሚሆኑ ጥናቶች ያረጋግጣሉ። አስር ፐርሰንት የሚሆኑት ደግሞ በእውነት ስለ ሰዎች ችግር ያስባሉ። ስለዚህ ችግራችሁን ለአንድ ሰው ከመናገራችሁ በፊት ሁለት ጊዜ አስቡ። ችግሮቻችሁን ለሰዎች ማጋራት ሲጀምሩ ለሐሜት ዓላማ እንድትውሉ ራሳችሁን እያገላጣችሁ ነው። ብዙ ሰዎች ስለ ችግሮቻችሁ ደንታ የላቸውም። አንዳንዶቹ ደግሞ ችግር ስላለባችሁ ደስተኛ ናቸው። ለራሳችሁ ማድረግ የምትችሉች ምርጥ ነገር ራሳችሁን ለሰዎች ሳታጋለጡ ችግሮቻችሁን ትፈቱበት መንገድ መፈለግ ነው። ምንም ያህል ብታምናቸውም፣ ችግሮቻችሁን የግል መሆን አለባቸው። አምስተኛ የስኬታችን ሚስጥር ለማንም አታጋሩ። ይህ ማለት ሰዎችን በስኬታችን ማነሳሳት መስጠት አትችልም ማለት አይደለም። ነገር ግን የስኬታችን ሚስጥር ለሁሉም መካፈል የሚመከር አይደለም። በዚህ በምንኖርባት ዓለም ውስጥ ሰዎች ከምን እንደተሰሩበት ትክክል አታውቁም። አሁንም ጥሩ ሰዎች አሉ፣ ምንም ጥርጥር የለውም። እንዴትና ምን በድብቅ እንደምትሰሩ ሳትናገሩ ከሌሎች የበለጠ ስኬታማ የሚያደርጋችሁ ነገሮች ሳታካፍሉ የእለት ከዕለት እንቅስቃሴዎቻችሁን መቀጠል መከተል ለእናንተም ጥቃ አለው። የእናንተ ስኬት ሚስጥር ለአንድ ሰው ከነገራችሁ ሰዎች ያንኑ ነገር ለማድረግ ይሞክራሉ። ነገር ግን ካልተሰካላቸው እውነትን አልነገርከንም ብለው ይከሱሃል። ስለዚህም ለማንም የስኬታቸውን ሚስጥር በፍጹም አትናገሩ። በመጨረሻም በድብቅ መቀመጥ ያለባቸው ብዙ ነገሮች አሉ። ነገር ግን እነዚህን አምስት በጣም አስፈላጊ ናቸው። እነሱን በድብቅ መጠበቅ ከቻላችሁ ሌሎች ነገሮች ቦታቸውን ይይዛሉ።